ህንድን አስቆጥቶ ዓለምን በፍርሃት ያሸበረው ድብቁ የፓኪስታን ባለስልጣናት ስብሰባ ዘመናትን ተሻግሮ እዚህ የደረሰው የህንድና ፓኪስታን የጠላትነት ስሜት አድጎ በዘመናችን ውስጥ ከባድ የተባለ ጦርነት አዋልዷል። ይህን ጦርነት ከሁሉም አስከፊ የሚያደርገው እንደ አሜሪካ ያሉ ሌላ ሀያላን ሳይቀሩ የእኛ ጉዳይ አይደለም፣ አይመለከተንም ማለታቸው ነው። ጀቶች እሳት እየተፉ ሞት ያረገዙ ተወንጫፊ ሚሳይሎች ሁሉንም ነገር ወደ አመድነት እየቀየሩ ጦርነቱም ወደ አስከፊ ደረጃ እያሸጋገሩት ነው። አሁን ኒውክሊየር የታጠቀችው የፓኪስታን ባለስልጣኖች አለምን በፍርሃት ያራደ ህንድን በቁ ያነደደ ምስጢራዊ ስብሰባ አድርጓል። በትንታኔ እንመለከተዋለን። አብራችሁን ቆዩ። ፓኪስታን አልቡኒያን አልማርሱስ የተሰኘ ወታደራዊ ዘመቻ መጀመሪያን አስታውቃለች። በሰሜናዊ ህንድ የሚሳኤል ማከማቻ ቦታን ጨምሮ በርካታ የጦር ሰፈሮችን ኢላማ ያደረገ ጥቃት የሰነዘረች ሲሆን ሁለቱ ሀገራት በሶስት አስርት ዓመታት ውስጥ የከፊያ ውጊያቸውን እያካሄዱ ይገኛሉ። የፓኪስታን ጦር ጋዜጠኞች ባስተላለፉት መልእክት የብራህሞስ ሚሳኤል ማከማቻ ቦታ ወድሟል ያሉ ሲሆን በምዕራብ ህንድ ፑንጃብ ግዛት የሚገኘው ፓታንኮት አውሮፕላን ማረፊያ በህንድ የአድሃምፑር አየር ኃይል ጦር ሰፈርን በቦምባ ጋጅቷል ዚህም ጦርነቱ እጅግ አስከፊ ወደ ሆነ ሁኔታ ተሸጋግሯል። ይህ ጦርነት በጊዜ መቋጫ ካልተገኘለት ዳፋው ለዓለም እንደሚደርስ እና ሁለቱንም ሀገራት ካሉበት የስልጣኔ መንገድ አውርዶ የሚጥል የነበራቸውን ነገር ሁሉ ነጥቆ ወደኋላ ኋላ ጎትቶ የሚያስቀራቸውና አስከፊ የታሪክ ጠባሳ የሚያስቀምጥባቸው ጥቁር ታሪክ እየተባለ በዓለም እንዲነገር ወደሚያደርግ የመጠፋፋት ጦርነት ውስጥ ይዘፍቃቸዋል። ይህም ዓለም ገና ስሙ ሲነሳ ወደሚደነግጥለት የኒክለር ጦርነት ያመራቸዋል እየተባለ ነው የፍርሃት አሊያም ትንተና ዝም ተብሎ የተነገረ ሳይሆን በተጨባጭ የሚታዩ መረጃዎች በመገኘታቸው ነው። አሁን ፓኪስታን በኒኩሌር ጦር መሳሪያዋ ላይ የሚወስኑትን ከፍተኛ ባለሥልጣኖችን ስብሰባ ጠርታለች። ፓኪስታን በህንድ የአየር መከላከያ ስርዓት ላይ ጥቃት መፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሩ የአገሪቱን ከፍተኛውን ወታደራዊ ውሳኔ የሚያሳልፈውን ቡድን ስብሰባ ጠሩ። ፓኪስታን ከሰዓታት በፊት እንዳስታወቀችው በተለያዩ የህንድ ይዞታዎች ውስጥ የሚገኙ የአየር ኃይል ሰፈሮች ላይ በአየር ጥቃት መከላከያ ስርዓት ላይ ጥቃት ትፈጽማለች። በተጨማሪም የከባድ መሳሪያ መተኮሻዎችና ማከማቻዎችን መምታታቸውን የፓኪስታን ወታደራዊ ኃይል አስታውቀዋል። ከቀናት በፊት ህንድ በፓኪስታን ላይ ጥቃት መፈጸሟን ተከትሎ ሁለቱም አገራት ያጸፋ የአየርና የሚሳይል ጥቃቶች እየፈጸሙ መሆናቸውን እየገለጹ ይገኛሉ። ዛሬ ቅዳሜ ማለዳ ህንድና ፓኪስታን በሚዋሰኑበት የካሽሚር አካባቢዎች ፍንዳታዎች መሰማታቸው ዘገባዎች ያመለከቱ ሲሆን የቢቢሲ ዘጋቢዎች ህንድ በምታስተዳድረው ካሽሚር ውስጥ በሚገኙ ሁለት ከተሞች ፍንዳታዎች መሰማታቸው መሆናቸውን አረጋግጧል። ሌሎች መገናኛ ብዙኃን ፓኪስታን ጥቃት ፈጽምኩባቸው ያለቻቸው የህንድ የአየር መከላከያ ስርዓቶች በሚገኙባቸው የካሽሚር ክፍሎች ውስጥ የፍንዳታ ድምጾች መሰማታቸውን ዘግበዋል። የህንድ ጦር ሰራዊትም ፓኪስታን ድሮኖችንና ሌሎች የጦር መሳሪያዎችን በመጠቀም በምዕራባዊ የህንድ ድንበር አካባቢ ጥቃት መፈጸሟ አደገኛ ሁኔታን የሚያስከትል ነው ሲል አስጠንቅቋል። የፓኪስታን ጦር በበኩሉ በህንድ ይዞታዎች ላይ እየወሰደ ያለው እርምጃ ህንድ በአየር ኃይል ሰፈሮች ላይ ለፈጸመችው የሚሳይል ጥቃት አጸፋ መሆኑን ቢገልጽም ህንድ ግን ተፈጸመ ስለተባለው ጥቃት ያለችው ነገር የለም። ለዘመናት በፍጥጫ ውስጥ የቆዩት ህንድና ፓኪስታን ኒውክሌርን ጨምሮ ዘመናዊ የጦር መሳሪያዎችን እየታጠቁ ሰራዊቶች ያሏቸው ሲሆን ግጭቱ ተባብሶ ወደ ለየለት ጦርነት እንዳይገቡ ስጋት ተፈጥሯል። ዛሬም ቅዳሜ ማለዳ የተፈጸመውን ጥቃት ተከትሎ የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሼሪፍ የኒውክሌር ጦር መሳሪያዎችን ጨምሮ በአገሪቱ የደህንነት ጉዳዮች ላይ ውሳኔ የሚሰጠውን የብሔራዊ ህዝብ ባለስልጣንን ለስብሰባ ጠርቷል። ይህ ባለስልጣን ከፍተኛ የሲቪልና ወታደራዊ ባለስልጣናትን ያካተተ ሲሆን ፓኪስታን ያሏትን የኒኩሌር ጦር መሳሪያዎችን በተመለከተና በሌሎች ወሳኝ የአገሪቱ የደህንነት ጉዳዮች ላይ በመምከር ለሰራዊቱ ትእዛዝ የሚያስተላልፍ አካል ነው። በህንድና ፓኪስታን መካከል ያለው ውጥረት የተባባሰው ከሁለት ሳምንታት በፊት ህንድ በምትቆጣጠረው የካሽሚር ክፍል ውስጥ ከ20 በላይ ቱሪስቶች በታጣቂዎች መገደላቸውን ተከትሎ ህንድ በዚህ ሳምንት አጋማሽ ላይ የበቀል ጥቃት በፓኪስታን ይዞታዎች ላይ መውሰድ ስትጀምር ነው። ባለፉት ቀናት ሁለቱም አገራት አንዳቸው ሌላኛውን በድሮን ሲሆንና በከባድ መሳሪያ ጥቃት በመፈጸም ሲከሱ የቆዩ ሲሆን እስካሁን ከሁለቱም ወገን ወደ አምሳ የሚጠጉ ሰዎች መገደላቸው እየተዘገበ ነው። በሁለቱ ኒውክሌር ታጣቂ ሀገራት መካከል ባለፉት ቀናት እየተባባሰ ያለው ግጭት እንዲረግብ የተባበሩት መንግስታት ድርጅትና የተለያዩ ሀገራት መሪዎች ጥሪ እያቀረቡ ይገኛሉ። የአሜሪካው የውጭ ጉዳይ ሚኒስቴር ማርክ ሩቢዮ ለፓኪስታን ጦር ሰራዊትና ለህንድ የውጭ ጉዳይ ሚኒስቴር ስልክ በመደወል መወያታቸውንና አገራቱ ውጥረቱን እንዲያረግቡ መጠየቃቸውን መስሪያ ቤታቸው አስታውቋል። ሩቢዮ በአገራቱ መካከል ተጨማሪ ግጭቶች እንዳይፈጸሙ የሚያስችል ገንቢ ንግግር እንዲያደርጉ አሜሪካ ድጋፍ ለማድረግ እንደምትፈልግ አሳውቀዋል። ለመሆኑ ከድሮን እስከ ኒውክሌር ከታጠቁ ከህንድና ከፓኪስታን በወታደራዊ ኃይል ማን የበለጠ ነው? ባለፈው እረቡ ህንድ ፓኪስታንና ፓኪስታን በምትቆጣጠ በተፈጠረው የካሽሚር ግዛት ላይ ጥቃት በፈጸመችበት ጊዜ ፓኪስታን 25 የህንድ ድሮኖችን መታ መጣል አስታውቃለች። ህንድም በበኩላ ከፓኪስታን የተወነጨፉ ድሮኖችንና ሚሳይሎችን መምታቷን ገልጻለች። ሁለቱ ሀገራት ያላቸው ወታደራዊ አቅም ምን ይመስላል? ቀጥሎ የህንድና የፓኪስታን ወታደራዊ አቅም በንጽጽር የምንመለከት ይሆናል። ድሮኖችን ስንመለከት ሁለቱም ሀገራት ያሏቸው የሰው አልባ አውሮፕላኖች ወይም ድሮን ቁጥርን ለማሳደግ ከውጭ ሀገራት በመግዛት እና ራሳቸው ሲያመርቱ ቆይቷል። ነገር ግን ከቁጥር ቁጥር አንጻር ህንድ በርካታ ድሮኖች ታጥቃለች። በዓለማችን ከፍተኛ ህዝብ ያላት ህንድ በሚቀጥሉት ከሁለት አስር ዓመታት ባሉት ጊዜያት ውስጥ አምስት ሺህ ያህል ድሮኖች ይኖራታል ሲል የመከላከያ ተንታኙ ራሁል ቤዲ ለቢቢሲ ተናግሯል። ባለፈው የአውሮፓውያኑ ዓመት ህንድ 31 የጦር መሳሪያ የሚታጠቁ ስካይ ጋርዲያንና ሲ ጋርዲያን የተባሉ ከፍ ብለው መብረር የሚችሉና አየር ላይ ለረጅም ሰዓታት መቆየት የሚችሉ ድሮኖችን ከአሜሪካ ለመግዛት ስምምነት ተፈራርማለች። ምንም እንኳን ፓኪስታን ከህንድ ያነሱ ቁጥር ያላቸው ድሮኖች ቢኖሯትም ወታደራዊ ድሮኖቿ ለቅኝት ለስለላና ና ለተመረጡ ጥቃቶች የመዋል የተለያየ አቅም አላቸው። የፓኪስታን ድሮኖች በተለይ ከውጊያ አቅም ጠንካራ መሆናቸው ይነገራል። ለምሳሌ ፓኪስታን ስሪት የሆነው ቡራቅ የሚባለው የውጊያ ድሮን ከአውሮፓውያኑ 2015 ጀምሮ በጸረ ሽብር ዘመቻዎች ላይ ጥቅም ላይ ውሏል በተጨማሪም ዘመናዊ ድሮኖችን ከቱርክና ከቻይና አስገብታለች በመከላከያ በጀትና በሰራዊት ብዛት ደግሞ ሁለቱ ሀገራት በአውሮፓውያኑ 1999 ካደረጉት የመጨረሻው ጦርነት ወዲህ አሁን በተቀሰቀሰው ግጭት ምክንያት ወደ ሙሉ ጦርነት ተመልሶ ይገባሉ የሚል ስጋት ተፈጥሯል ከ1.4 ሚሊየን በላይ መደበኛ ሰራዊት ያላት ህንድ በግሎባል ፋየር ፓወር ደረጃ መሰረት ከአለም ሀያል የሆነ ወታደራዊ አቅም ካላቸው አገራት። በአራተኛ ደረጃ ላይ ትገኛለች። ፓኪስታን ደግሞ 654 ሺህ መደበኛ ሰራዊት በመያዝ በወታደራዊ አቅም ከዓለም በ12ተኛ ደረጃ ላይ ትገኛለች። በ2024 ህንድ ለመከላከያ ኃይሏ ከ86 ቢሊዮን ዶላር በላይ በመመደብ ከፓኪስታን 9 እጥፍ የሚበልጥ ገንዘብ ማውጣቷን የስቶክሆልም ኢንተርናሽናል ፒስ ኢንስቲትዩት መረጃ ያመለክታል። የምድር ኃይልን በተመለከተ ህንድ ከ4200 ታንኮች በላይና 150 ወታደራዊ ብረት ለበስ ተሽከርካሪዎች ባለቤት ስትሆን፣ ፓኪስታን ደግሞ 2600 ታንኮችና ከ180 ያነሰ ብረት ለበስ ተሽከርካሪዎች አሏት። የህንድ አየር ኃይል 513 ተዋጊ ጀቶች እና 130 ቦምብ ጣይ አውሮፕላኖች ሀገሮችን ጨምሮ በአጠቃላይ 2229 አውሮፕላኖች አሉት። በግሎባል ፋየር ፓወር መረጃ መሰረት ፓኪስታን በአጠቃላይ 832 ያህል አውሮፕላኖች አሏት። በባህር ኃይል በኩል ህንድ ከፓኪስታን በጥፍ የሚበልጡ የተለያዩ አይነት 293 የባህር ኃይል መርከቦች አሏት። ሚሳይሎችና የኒውክለር ጦር መሳሪያዎችን ስንመለከት የፓኪስታን የሚሳይል ፕሮግራም ረጅም ርቀት የሚጓዙ ተወንጫፊና በጦር ግንባሮች ውስጥ ጥቅም ላይ የሚውሉ ስልታዊ ተወንጫፊ እንዲሁም የአጭርና የመካከለኛ ርቀት ሚሳይሎችን የሚያካትታል ነው የህንድ ሚሳይሎች ደግሞ የተለያዩ አይነቶች የሚያካቱ ሲሆን እነዚህም ከ250 እስከ 600 ኪሎ ሜትሮች ርቀት የሚጓዙ ከ1200 እስከ 8000 ኪሎ ሜትሮች የሚወነጨፉ እንዲሁም የተለያየ አይነት ያላቸው ተምዘግዛጊ ሚሳይሎች አሏት የህንድ የተለያየ ርቀት የሚጓዙ ሚሳይሎችን መታጠቋ በግዛት ይገባኛል ከምትወዛገባት ጎረቤት ቻይና አንጻር ሊገጥማት የሚችል ስጋትን ከግምት ያስገባ ነው ምንም እንኳን ህንድ በሚሳይል ጥጥቋ ከፓኪስታን የበለጠች ብትሆንም በወሳኙ የኒ የኒውክሌር ጦር መሳሪያ በኩል ግን ሁለቱም ሀገራት ተመሳሳይ አቅም ያላቸው አውዳሚ ጦር መሳሪያዎችን ታጥቀዋል። በስቶክሆልም ዓለም አቀፍ የሰላም ተቋም መረጃ መሰረት ህንድ 172 የኒውክሌር አረሮች ያላት ሲሆን ፓኪስታን ደግሞ 170 አረሮች ታጥቃለች። ነገር ግን እነዚህ ሀገራት ከታጠቋቸው የኒውክሌር አረሮች መካከል ምን ያህሉ ጥቅም ላይ በሚውሉበት ደረጃ ዝግጁ ስለመሆናቸው በግልጽ የሚታወቅ ነገር የለም። ፓኪስታን የኒውክሌር ጦር መሳሪያዎችን የምትገነባው ከተቀናቃኟ ህንድ ጋር በመፎካከር ሲሆን ህንድ ደግሞ ዋነኛ ትኩረቷ ቻይናን በማድረግ ነው የረጅም ርቀት የጦር መሳሪያዎችን የምትገነባው። በተጨማሪም የህንድና የፓኪስታን ተጎራባች የሆነችው ቻይናን በበኩሏ የኒኩሌር ጦር መሳሪያዋን አቅም በ22 በመቶ በማሳደግ የነበሯትን 410 የኒኩሌር አረሮች ቁጥር ወደ 500 አሳድጋለች። አሁን የተቀሰቀሰው የህንድና የፓኪስታን ግጭት የቀረውን ዓለም በተለየ ያሳሰበው ሁለቱም ሀገራት የኒኩሌር ታጣቂ በመሆናቸው ነው። የፓኪስታን ጠቅላይ ሚኒስትርም የሀገሪቱ ከፍተኛ ወታደራዊ ውሳኔ